የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ ከ77 ሚሊዮን ብር በላይ የዋጋ ግምት ያላቸውን የኮንትሮባንድ ዕቃዎቹን መያዙ ተገለጸ። በፀረ ኮንትሮባንድ ፖሊስ መምሪያ የሬጅመንት 14 አዛዥ የሆኑት ዋና ኢንስፔክተር አበበ ጎባ እንደገለጹት ከጉምሩክ ኢንቴልጀንስ ጋር በመተባበር መነሻውን ከሶማሌላንድ መዳረሻውን ድሬዳዋ ያደረገ የኮንትሮባንድ ዕቃዎችን ጭኖ በመጓዝ ላይ ሳለ መያዙን ገልጸዋል። በተለያዩ ተሽከርካሪዎች ተጭነው ሊዘዋወሩ የነበሩት እነዚህ ሕገወጥ ዕቃዎች በሶማሌ ክልልና በድሬዳዋ መግቢያ በቁጥጥር ስር መዋላቸውን አዛዡ አብራርተዋል። በርካታ ቆርቆሮች፣ ፌሮ ብረቶች፣ የተሽከርካሪ ጎማዎችና የተለያዩ ሸቀጣ ሸቀጦች በአጠቃላይ ከ77 ሚሊዮን ብር በላይ ግምት ያላቸው እቃዎች ተይዘው ለድሬዳዋ ጉምሩክ ቅርንጫፍ ገቢ የተደረጉ መሆናቸውን ኃላፊው ገልጸዋል። በስልጤ ዞን ውስጥ በደረሰ የእሳት አደጋ የሶስት ህጻናት ሕይወት አለፈ። ህጻናቱ የታናሽና ታላቅ ልጆች እንደነበሩ ተነግሯል። የስልጤ ዞን የሚቶ ወረዳ ፖሊስ ጽፈት ቤት የማህበረሰብ አቀፍ የወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋብላ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ እንደነበር ዜናው ገልጿል። ይሁን እንጂ ባልታሰበ ጊዜ በአካባቢ የነበረ ገለባ በእሳት በመያያዙ በውስጡ የነበሩ ሁለት መንታ ልጆችና አንዲት ሕፃን ወዲያውኑ ህይወታቸው ማለፉን ኃላፊው ተናግረዋል። ህይወታቸው ያለፉት ህጻናት የታናሽና የታላቅ ልጆች ሲሆኑ በአያታቸው ቤት ይኖሩ እንደነበርም ዜናው ጨምሮ ገልጿል። ወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ ኢንስፔክተሩ ተናግረዋል። በምዕራብ አረርጌ ዞን ውስጥ በደረሰ የትራፊክ አደጋ በአንድ ተሽከርካሪ ላይ የነበሩ 11 ሰዎች ሕይወታቸው አለፈ። ከአደጋው በሕይወት የተረፈ አንድም ተሳፋሪ አለመኖሩን ፖሊስ ገልጿል። ህዳር 20 ቀን 2018 በደረሰ በዚህ የትራፊክ አደጋ አንድ ዶልፊን ያሳፈራቸው 11 ሰዎች ህይወታቸው ማለፉን የምዕራብ አረርጌ ዞን ፖሊስ ዋና መምሪያ አስታውቋል። የምዕራብ አረርጌ ዞን ፖሊስ ዋና መምሪያ የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ዳኞ ሶሪ እንደተናገሩት መነሻውን ከሚስሶ ከተማ ያደረገ ዶልፊን የዝብ ማመላለሻ ተሽከርካሪ ዘጠኝ ተሳፋሪዎችን አሳፍሮ ወደ ዋሽ ከተማ በመጓዝ ላይ ነበር። ተሽከርካሪው በተቃራኒ መንገድ ከአዲስ አበባ ወደ ጂቡቲ ሲጓዝ ከነበረ የነዳጅ ማመላለሻ ጋር በመጋጨታቸው አሰቃቂው አደጋ ሊደርስ መቻሉ ተገልጿል። አሽከርካሪውንና ረዳቱን ጨምሮ በዶልፊን ውስጥ የነበሩ በአጠቃላይ 11 ሰዎች ህይወታቸው ማለፉን የዞኑ ፖሊስ ገልጿል። በተመሳሳይ ዜና በአማራ ክልል ደሴ ከተማ ሰኞ ገበያ ክፍለ ከተማ አንድ የጭነት ተሽከርካሪ በመገልበጡ የሶስት ሰዎች ህይወት ማለፉን፣ በሁለት ሰዎች ላይ ደግሞ ከባድ ጉዳት እንደደረሰ ከስፍራው የተላከው ዜና ገልጿል። ሐሰተኛ የሞባይል ባንኪንግ ደረሰኝ አሳይቶ የወርቅ ጌጣጌጦችን ገዝቶ ሊሰወር የነበረው ተጠርጣሪ ሳይሳካለት መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪው በየካ ክፍለ ከተማ ወረዳ 8 መገናኛ ቤተልሔም ሕንፃ ተብሎ ከሚጠራው የወርቅና የብር መሸጫ ሱቅ ትክክለኛ ገዢ በመምሰል 289632 ብር የሚያወጣ የወርቅ የአንገት ሐብል ከመረጠና ዋጋ ከተነጋገረ በኋላ ሂሳቡን በሞባይል ባንኪንግ ለመክፈል ይስማማል ወርቁን ከባለ ሱቁ ከተቀበለ በኋላም ብሩ ገብቶልሃል በማለት ሐሰተኛ ደረሰኛ ያሳያል። ይሁን እንጂ ባለ ሱቁ መግባቱን ሳላረጋግጥ አትሄድም በማለታቸው ከአካባቢው ሮጦ ለመሰወር ሲሞክር በጸጥታ አካላትና በህብረተሰቡ ትብብር በቁጥጥር ስር ሊውል መቻሉን የየካ ክፍለ ከተማ ፖሊስ መምሪያ ገልጿል። በመንግስትና በግል ተቋማት ስም ሀሰተኛ ሰነዶችን በማዘጋጀትና በማሰራጨት የነበሩ ሶስት ተጠርጣሪዎችን የፌዴራል ፖሊስ ከአዲስ አበባ ፖሊስ ጋር በመቀናጀት ባደረጉት ጥናትና ቁጥጥር በቁጥጥር ስር ሊያውሏቸው ችለዋል። በአዲስ አበባ የካ ክፍለ ከተማ ወረዳ ስምንት ግለሰቦች የተለያዩ የመንግስትና የግል ተቋማት ሀሰተኛ ክብ ማተሞች፣ የትምህርት ማስረጃዎች፣ የቀበሌ መታወቂያዎች፣ የልደት ሰርተፊኬቶች፣ የመሬት ይዞታ ካርታ፣ የቀረጥ ነጻ ደረሰኞች፣ የጋብቻ ምስክር ወረቀቶች፣ መንጃ ፈቃዶችና ሌሎች ሀሰተኛ ሰነዶችን በማዘጋጀትና በማሰራጨት የተጠረጠሩ መሆናቸውን ፌዴራል ፖሊስ አስታውቋል። ተጠርጣሪዎቹ ለሀሰተኛ ሰነዶቹ ማዘጋጃነት ሲጠቀሙባቸው የነበሩ የእጅ ስልኮችና ኮምፒውተሮች እንዲሁም የተዘጋጁ የተለያዩ ሀሰተኛ ሰነዶች በኤግዚቢትነት መያዛቸው ተገልጿል። ህብረተሰቡ መሰል የወንጀል ድርጊቶች ሲፈጸሙ ሲመለከት ከጸጥታ ተቋማት ጎን ሆኖ መረጃ በመስጠት የተለመደ ትብብሩን አጠናክሮ እንዲቀጥል ፖሊስ ጥሪውን አቅርቧል። አንድን ህፃን በቆር ያለው ጆንያ ውስጥ ደብቆ ለመውሰድ ሲሞክር የነበረውን ተጠርጣሪ በቁጥጥር ስር አውሎ ምርመራ መቀጠሉን የጋሙጎፋ ዞን ፖሊስ አስታውቋል። ህዳር 23 ቀን 2018 ዓ ም በጋሙጎፋ ዞን በጊዶሌ ከተማ አስተዳደር አስደንጋጩ ይህ የወንጀል ሙከራ እንደተከሰተ ፖሊስ ገልጿል። ተጠርጣሪው ህፃኑን በቆር ያለው ጆንያ ውስጥ ደብቆ ከአካባቢው ለማምለጥ ሲሞክር በማህበረሰቡ ጥቆማ በቁጥጥር ስር ውሏል። ወላጆች ጥንቃቄ በማድረግ የልጆቻቸውን ሁኔታ መከታተል ይኖርባቸዋል፣ ያለው ፖሊስ ተጠርጣሪው ህፃኑን ለምን ዓላማ በጆን እያደብቆ ሊወስደው እንደቻለ አላብራራም። አንዳንድ የዘይት አምራች ነጋዴዎችና ድርጅቶች ትክክለኛ ያልሆነ የዘይት ምርታቸው ጥራት ካለው ጋር በመልክ እንዲመሳሰል ለምግብነት ግብዓት ያልተፈቀደ ቀለም እንደሚጨምሩ ደርሽበታለሁ ብሏል የኢትዮጵያ የምግብና የመድኃኒት ቁጥጥር ባለሥልጣን ጉዳት የሚያስከትል ጥራት የጎደለው የምግብ ዘይት ምርት ላይ የተለያዩ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል ስርዓት መዘርጋቱን ባለስልጣኑ አስታውቋል። ባለስልጣኑ ከዚህ በፊት ደህንነቱ ያልተረጋገጠ የምግብ ዘይት ለገበያ ባቀረቡና የብቃት ማረጋገጫ በሌላቸው ከሰባ በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱን ባለስልጣኑ ገልጿል። ህብረተሰቡ መሰል ድርጊቶች ሲያጋጥሙ ለህግ አካላት በመጠቆም ወንጀሉን ለመከላከል የድርሻውን ሊወጣ ይገባልም ሲልም ባለስልጣኑ ጥሪውን አስተላልፏል። የአዲስ አበባ ፖሊስ ጠቅላይ መምሪያ ሚስቱንና ጎረቤቱን ገሎ የተሰወረውን ተጠርጣሪ በቁጥጥር ስር አውሎ ምርመራ መቀጠሉን አስታወቀም። የወንጀል ድርጊቱ የተፈጸመው በጉለሌ ክፍለ ከተማ ወረዳ 6 ልዩ ቦታው 23 ቀበሌ መዝናኛ ክበብ አካባቢ ነው። ተከሳሽ ከባለቤቱ ጋር በትዳር ተጣምረው መኖር ከጀመሩ አራት ወራትን አስቆጥረዋል። ባለቤቱን ከሌላ ወንድ ጋር ስልክ ትደዋወያለሽ፣ ፍቅርም ጀምረሻል በሚል ጥርጣሬ አንገቷን አንቆ ህይወቷ እንዲያልፍ በማድረግ በር ዘግቶባት ከአካባቢው ይሰወራል። ተጠርጣሪው በዚህ ሳያበቃም ከአንድ ቀን በኋላ ወደ መኖሪያ ግቢው ተመልሶ በመምጣት የሁለት ልጆች አባት የሆነውን ግለሰብ በመኖሪያ ቤት ውስጥ በስምንት ጥይት በመግደል ከአካባቢው ይሰወራል። ፖሊስ የወንጀል ስፍራው ላይ በመገኘትና መረጃ በማሰባሰብ ላይ ሳለ በገዳይ መኖሪያ ቤት ውስጥ የባለቤቱ አስክሬንም ሊገኝ ችሏል። ፖሊስ ባደረገው ክትትል በአጭር ጊዜ ውስጥ ወንጀል ፈጻሚውን በአማራ ብሔራዊ ክልላዊ መንግስት ሰሜን ሸዋ ዞን ሞላሌ ከተማ የግድያ ወንጀሉን ከፈጸመበት ሽጉጥ ጋር በቁጥጥር ስር ሊያውለው ችሏል። በኩዳዴ ጾም ውስጥ አንድ በግና አንድ ቀበሮ ከአንድ ጉድጓድ ውስጥ ገብተው አድረው በሰላም መውጣታቸው ተነገረ። ርዝመቱ ሁለት ሜትር የሆነ ለመጸዳጃ ተብሎ የተቆፈረ ጉድጓድ ውስጥ አንድ ቀበሮና አንድ በግ በኩዳዴው ጾም ዕለቱ ባልታወቀ ጊዜ ገብተው ሁለቱም በሰላም ጎን ለጎን እንደሆኑ በሕይወት ተገኝቷል ሲል ከፖሊስ የተገኘው ዜና አስረድቷል። ሰዎችም ከየቦታው ደርሰው በጓን ከቀበሮ ጋር ጉድጓድ ውስጥ ካዩአቸው በኋላ ተጋግዘው በዘዴ እንዲወጡ አድርገዋቸዋል። አወጣጣቸውም መጀመሪያ ቀበሮ አንገቱ በጥፍር ተጠልፎ ሲወጣ በጓም በዚሁ አይነት ዘዴ ወጥታለች። ይህንንም ለመመልከት በብዙ ሺህ የሚቆጠር ህዝብ ተሰብስቦ ነበር። በጓም ምንም የመነከስ ጉዳት አልደረሰባትም በማለት ወሬው በተጨማሪነት ገልጿል። በግና ቀበሮ በአንድነት በሰላም በፍቅር ሲገኙ ይህ የመጀመሪያ ጊዜ ሲሆን ከጉድጓድ ከወጡም በኋላ ለመለያየት ፈቃደኞች አልሆኑም ነበር። ህዝቡም የቀበረው ጾበኝነት ይሆን እንዴ እንዲህ እንዲሆን ያደረገው በማለት በመደነቅ ተመልክቷቸዋል። የሊጥ ሌባው ቢልልኝ ተያዘ። በየማድ ቤቱ እየገባ ዱቄት ሊጥ ወይም ብሆ ጥንስስ ምጣድና ድስት ሲሰርቅ የኖረው ቢልልኝ ተይዟል። ቢልልኝ የቀን ሰራተኛ የሆነች የቤት ባልት ቤት አለችው። እርሱ ሌሊት እየሄደ ዱቄትና ሊጥ እየሰረቀ ያመጣላታል እንጂ እርሷ ገበያ ሄዳ እህል ሸምታ ወፍጮ አስፈጭታ አታውቅም። እድሜ ለባልተ ቤቷ አክምባሎን በመጠፍጠፍ አትቸገርም። ድስትና ምጣድም ከእርሷ ተርፎ ለሰው ታጋድላለች። የጠላ እህልና ጠላም አትቸገርም። ከቢልልኝ ቤት ሁል ጊዜ ፋሲካ ነው። በሚሰርቀው ጠላና ጮማ ቤቱ ሙሉ ነው። ቢልልኝ ከለታት አንድ ቀን ከአንድ ሀብታም ማድቤት ገብቶ ጠላ ከፍቶ ሲጠጣ ስካርና እንቅልፍ ተረዳድተው ለስርቆት በገባበት ቤት እዚያው ሊጡን እንደተንተራሰ ተኝቶ ተገኘ። ለዕለቱ ያልናቸው ፖሊሳዊ ዜናዎቻችን የእስካሁኖቹ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ